እንግዲህ ዛሬ የትልቅ ሰው ልደት ነው። እሱም የማን ነው? የቅድስት ነው። ቅድስት እንኳን ተወለድሽ። ቀሪውን እድሜሽን ዘመንሽን እግዚአብሔር ይባርክልሽ። ያሰብሹ የሚሳካበት ዓመት ያድርግልሽ። የስኬት የለውጥ ዓመት ያድርግልሽ። አሁን ደግሞ እኔ ጨርሻለሁ። ስጦታውን ግን ደግሞ አረሰውትም አመጣልሽ ወደ ቤት ስመጣ እና ደግሞ ከጎን ያለው ማን ነው ካሜራ ማናችን አለ። ካሜራማናችን የቅድስት እንኳን ተወለድሽ ብያለሁ። የኔ እናት እኔ በጣም ወድሽ፣ በጣም የማከብርሽ። መልካም። አሁን ደግሞ ወይዘሮ ማሂ ዛሬ ቅድስት ልደት ነው። ባክግራውንድ ይሰምርሽ። ሀይ ቅድስት እንዴት ነሽ? እንኳን ተወለድሽ። በቃ ሀፒ በርዝዴ ቅድስቴ

ቅድስትዬ የኔ ላቭ እንዴት ነሽ? እንኳን አደረሰሽ! ሃፒ በርዝ ደይ! ይሄ አመት ብዙ ፍሬ የምታፈሪበት አመት ይሁንልሽ።

ኬክ ኬክ ነው ጋር አዎ፣ ሞገስ ደግሞ ዛሬ የቅድስት ልደት በላት እንጂ

ስጦታ ምን አመጣላት? ስጦታ ያው ራሱን ተሰጧት፣ አለቀ እና ወይ ዛሬ ቅድስት በርዝዳ ነው እና የምትላት ነገር ካለ በላት። ቅድስት እንኳን ተወለድሽልን። የሳምንት ነው ከሳምንት በኋላ እንደምትሞች ተስፋ አደርጋለሁ። ማንም አይ እንኳን ተወለርሽልን፣ በጣም ደስ ብሎኛል። ያው የሴት ልጅ እድሜ አይነገርም ልሜሽና ቆልልን ግን እንታምተው ከዛ ነው እንኳን ተወለርሽልን፣ በጣም ደስ ብሎኛል። ኑሪልን፣ በጣም ወድሻል፣ በጣም በዚህ ልክ በጣም እንኳን እንኳን ተወልደሽ እያላት ነው። እያላት ነው። ምንድነው? እኛ አሁን ነው የምፈልገው። ይከፈትልን፣ ይከፈት

እንኳን ተወለሽ! ረጅም እድሜ ከጤና ጋር ምንሻል ቅድሳች ንኪሶማች እስካሁን ስላረግሽ እንዲ ነገር ከልብ አመሰግናለሁ። ቀጣዩ ደግሞ ጊዜያችን ፈጣሪ በመጨረሻ ነገር ካለ እና ሀሳቡ ግን ሁላችሁም በጣም አመሰግናለሁ። ምናክሩ ዜና ትሆንልኝ አመሰግናለሁ። እና በቃ አጋጣሚ ቤተሰብ እየሆናችሁ ቤተሰብ ያልሆናችሁን ጋይስ ነገነው በነገራችን ላይ ቲክቶክ ከፍቻለሁ። በዚህ ስሙ ዩዘር ቤዚ ቅድስት እ ለነሱ ቤዚ ቅድስት እያላችሁ ሁላችሁም እየገባችሁ የቲክቶክ አካውንቷን ፎሎ አድርጓት ቤተሰብ ሁኑ ጋይስ፣ እና እኔም ከዚህ በኋላ እሱ ፖስት እሷን ሜንሽን አረጋታለሁ። ይሄ ደግሞ ዩቲዩብ የኔ ጎረቲውን ሁላችሁም የገባችሁ ሰብስክራይብ ቤተሰብ ሁኑ። ቴንክ ዩ።